ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ጀምረናል። በቆይታችን በዓለም አቀፍ ደረጃ በዚህ ሳምንት እየተከበረ የሚገኘውን የደም ልገሳ ሳምንት አስመልክተን በስፋት ዘገባዎችን ወደ እናንተ እናደርሳለን። ቴዎድሮስ ኃይለየሱስ ከስቱዲዮ እና ከስርጭት ባለሙያዎች ጋር በጋራ በመሆን ደግሞ የዕለቱን ዜና አመራለሁ። አብራችሁን ቆዩ። በደብረ ብርሃን ከተማ አስተዳደር በርካቶች በቋሚነት ደም በመለገስ ለወገኖቻቸው በሕይወት ለመቀጠል ጥረት እያደረጉ መሆኑ ተገለጸ። ተጨማሪ ደም የሚያስፈልግ በመሆኑም በተለይም ወጣቶች ለዚህ በጎ ተግባር ሊቆሙ እንደሚገባም ጥሪ አቅርበዋል። ከባልደረባችን ደጀኔ በቀለ ጋር ቆይታ አድርገዋል። ከፍተኛ የሆነ የደም እጥረት እንዳለ ይነገራል። ደም የሚፈልጉ ወገኖች ደግሞ በርካቶች ናቸው። ይህንን የተገነዘቡ በጎ ፈቃደኞች ታዲያ በየጊዜው በፈቃደኝነት ደም እየለገሱ የሰውን ህይወት ለመታደግ ጥረት ያደርጋሉ። ዛሬ በደብረ ብርሃን ከተማ አስተዳደር በደብረ ብርሃን ደም ባንክ አገልግሎት ሁለት ወጣቶች በፈቃደኝነት ደም ሲለግሱ ነው ያገኘኋቸው አለማየ ሸዋን ግዛውና ወጣት ሰለሞን ከበደ ለ ሰላሳ ስምንተኛ ና ለ ሰላሳ ሰባተኛ ጊዜ ነው ደም እየሰጡ ያገኘ ናቸው። እነዚህ ወጣቶች እንግዲህ ደም ለመስጠት ያነሳሳቸው በዋናነት በየጊዜው የሚነገሩ የደም እጥረት የሰው ህይወትን እየቀጠፈ እንደሆነ ስለተገነዘቡ የሰዎችን ህይወት ለመታደግ እንደሆነ ነው የነገሩን እናታችን እናቶችን በወሊድ ምክንያት ለሚሞቱ እናቶች በመኪና አደጋ ለሚቆስሉ ወንድሞች፣ እህቶች እነሱን ለማዳን ስንል እንግዲህ የእኛ ደም በሚታከው የማይታከውን ህይወት ማዳን ስላለብን በዛ ልክ ዓላማው ገብቶን ደም እየለገስን ነው ያለንበት ሁኔታ እንዳለ ያልገጽ ከ አላማውን ተረድቼ ነው የመጣሁት። እና በየሶስት ወሩ ደም እለግሳለሁ እና ከዚህ ደም የሶስት ወር ህይወት ይታደጋል የሚለውን አላማ ሳይ በቃ እሱን አላማን የሚገፋፋኝ ደም በመለገሳቸው ደግሞ ምንም ነገር ያጡት የለም። በሚተካ ደም የማይተካውን የሰው ልጆች ህይወት በመታደጋቸውም ጭምር ከፍተኛ የሆነ ሀሴት እንደተሰማቸው ነግረውናል። ደስ ይሰማኛል። ያው እንደዚህ ለሰውኒ ላው ደስ እንዲለኝ ብቻ ሳይሆን አላማንም ተረድቼ ነው ማድረገው ነው። ከሶስት ወር በኋላ ደም ይወገዳል። የሚወገድ ደምን ደሞ ቢያንስ በሶስት ወር ውስጥ መስጠት ራስን ጤነኛ የሚያደርግበት ሁኔታ እንዳለም በዛ ልክ ለመረዳት ሞክሬያለሁ። ያን ብቻ ሳይሆን ደም እንግዲህ በትንሽ ቅድም ሲባል እንደነበረው በ24 ሰዓት ውስጥ የሚተካ ነገር ነው። ህይወት ግን የምንተካው ጉዳይ አይደለም። ስለዚህ የኛ ደም በሚተካው የማይተካውን ህይወት መታደግ ለእኔ በጣም ትልቅ የህሊና እርካታ ነው የሚያገኝበት። በየጊዜው የደም እጥረት ችግርን ለመቅረፍ ሲባል በዘመቻ መልክ ደም ይሰበሰባል። መጪው ክረምት ነው የደም ልገሳ ንቅናቄ ይደረጋል ተብሎ ነው የሚጠበቀው። በተለይ ወጣቶች በጎ ፈቃደኞች በሚፈለገው ደረጃ ደም እንዲገኝ የበኩላቸውን ጥረት እንዲያደርጉ ያነጋገርኳቸው ወጣቶች ምክራቸውን ለግሰዋል። ደም ይተካል፣ ህይወት አይተካ። ስለዚህ ወጣቶች ማንኛውም ድ ከ18 ዓመት በላይ የሆነ ደም መለገስ የሚችል ጤነኛ የሆነ ሰው ደም በመለገስ የእነቶችን የወንድሞቻችንን ህይወት መታደግ እንዳለበት አውቀው በሚተካው ደም የማይተካውን ህይወት መታደግ ይገባናልና ሁላችንም ለወገኖቻችን ለመድረስ ደም ባንክ በመምጣት በማንኛውም ቦታ ላይ በሚያስተባብረው ደም ባንክ ሰው ደም በመለገስ ወገኖቻችንን ህይወት መታደግ እንዳለብን በዛው ልክ ማስተባበር ፈልጋለሁ። በዚህ ጊዜ ደግሞ የደም እጥረት በደንብ አለ እና እነሱም በዚህንን ተረድተው ደም ቢለግሱ ከአንድ ከረጢቷ የሶስቶ ህይወት ይታደጋሉ እና ይህንን ተረድተው የሶስት ሰው ህይወት በቀላሉ በዚሁ የሚያደረጓት 15 ደቂቃ የደም ልገሳ የሶስት ሰው ህይወት እንደሚታደጉ ተረድተው ደም እንዲለግሱ ጠይቃለሁ። በደብረ ብርሃን ደም ባንክ አገልግሎት ሰዎች ያለማንም ቀስቃሽነት ደም የመለገስ ልምዳቸው ምን እንደሚመስል ጠይቀናል። የተቋሙ ስራ አስኪያጅ አቶ በዛብህ አባይነህ እንዳሉት ታዲያ በቋሚነት ደም የሚለግሱ ሰዎች ከአጠቃላዩ ደም ለጋሽ ውስጥ 49 በመቶ የሚሆነውን ድርሻ ይወስዳሉ። በቋሚነትም ይሁን በጊዜያዊነት ደም የመለገስ ባህሉ እያደገ ቢሆንም ተጨማሪ ርብርብ የሚፈለግበት አንድ ምክንያት ግን አለ። ኦ ኔጌቲቭ፣ ኤ ኔጌቲቭ ኤቢ ኔጌቲቭ ቢ ኔጌቲቭ የሚባሉ ደም ታይፖች አሉ። እነኚህ ስፔሻል ብለድ ግሩፕ የሆኑት ኔጌቲቭ ደሞች እንዲገኙ ክለብ ልንመሰረት ነው። እነኛ ክለባቶች ሁሌም ሬዲ ናቸው። እነኛ ደም ችግር ባጋጠመ በአጋጥመታት መጥተው ሴንተር ላይ ደም ለግሰው እነኚህ ኔጌቲቭ ደም ያጋጥማቸው እናቶች እንዳይሞቱ ኢምፕሮቭመንት የወሰኑ ክለብ ኢስታብሊሽ ማድረግ ነው። ሪጉላሪ የሆነ ቤቨራል ፋክተራቸው ዲጎት ይደረጋሉ። ለምሳሌ ሴክሹዋል ኢንተርኮርስ ሂስትሪያቸው፣ ቤቨራል ፋክተራቸውን ኮንትሮል ይደረጉና ለማህበረሰቡ ስፔሻል የሚባሉ ብለድ ግሩፖች ችግር እንዳያጋጥም ማድረግ እንደ ዋና ሜጋ ፕሮጀክት ኔክስት የያዝነው አለኛው ደመለገስ የሰዎችን ህይወት የማስቀጠል ጉዳይ ነውና ደመለገስ የሚችሉ አካላት ሁሉ ርብርብ ሊያደርጉ እንደሚገባም ጥሪ ቀርቧል። በ2017 በጀት ዓመት ባለፉት 11 ወራት ከ8ሺህ ዩኒት በላይ ደም መሰብሰቡን የደብረ ብርሃን ደም ባንክ አገልግሎት ገለጸም። በቀጣይ ዓመት 10 ሺህ ዩኒት ደም ለመሰብሰብ ማቀዱንም ደም ባንኩ ጠቁሟል። በክረምት በጎ ፈቃድ ከ2800 ዩኒት በላይ ደም ለመሰብሰብ መታቀዱንም የደብረ ብርሃን ከተማ አስተዳደር ወጣትና ስፖርት መምሪያ አስታውቋል። ወንዲፍራ ዘውዴ። በተከታይም አጀንዳችን ደማቸውን ለ ሰላሳ ስድስት ጊዜ የለገሱት የደብረ ብርሃን ደም ባንክ ስራ አስኪያጅ አቶ በዛ አባባይነህ ባለፉት ወራቶች ከደም ለጋሾች ዘጠና በመቶ ደም መሰብሰብ መቻሉን ተናግረዋል። በዚህም መልካሞች የብዙ ሰዎችን ህይወት ታድገዋልም ብለዋል። ጀመር የነበረው የደም የሰበሰብ መጠንና አሁን ያለንበት ሬሹ በጣም የተለያዩ ናቸው። ያ ማለት ያኔ በአመቱ ስምንት ሰበስበ ሁለት ሺ ነበረ። በዚህ አመት ውስጥ በአስር ወር ውስጥ ወደ ስምንት ሺ ዩኒት ደም አሰባስበናል። ያ ማለት ከዕቅዳችን አንጻር ወደ ዘጠና ፐርሰንት የሚሆን አችብ አድርገናል። በሚቀጠለው ስንመጣ መቶ ፐርሰንት አችብ እናደርጋለን ማለት ነው። ስለዚህ ባለን ኤክስፔሪያንስ ደም መለገስ ህዝብ ማህበረሰብ አዳብት እያደረገው ነው። እኛም ማህበረሰብ ውስጥ ገብተን ለማስተማር ትሬንድ ከማድረግ ከማሰልጠን ፕሮሞሽን ከመስራት አንጻር ስናየው ማህበረሰቡ ደም መለገስን እንደ ራሱ አድርጎ የመጣበት እንደ ቤስት ኤክስፔሪንስ የሚታይ ነው የሚል ሀሳብ ያለኝ። በሰሜን ሸዋ ዞን ወደ 15 የሚደርሱ የጤና ተቋማት ከደብረ ብርሃን ደም ባንክ ያለማቋረጥ አገልግሎት እንደሚያገኙ አቶ በዛብ አንስተዋል። ስለዚህ እኛ የምናሰባስበው ደም በሰሜን ሸዋ ውስጥ ያሉ ሆስፒታሎች የትኛቸውም ደም እጥረት አጋጥሞ እናቶች እንዳይሞቱ ማድረግ ነው ንግስን በሚገባ ቬሌብል ካደረግን ደም ጠፍቶ አንድ ምናት እንዳት ሞት ማድረግ እንችላለን። ከወጣቶች ከክረምት በጎ ፍቃድ ጋር የተሳሰረው ደም የመሰብሰብ ስራም በደብረ ብርሃን ከተማ ወጣትና ስፖርት መምሪያም ተሞክሮ የተገኘበት መሆኑን የወጣቶች አደረጃጀቶችና የወጣቶች ማካተትና ተሳትፎ ቡድን መሪ ሆኑት አቶ አወቀ ኃይለማርያም ተናግረዋል። ወደ 2684 አካባቢ ዩኒት ደም ሰብስበናል። ይህ በጣም ለእኛ ልዩ ተሞክሯችን ነው። በሀገር አቀፍ ደረጃም በክልም ደረጃ ተሞክሮ ተቀምሮበታል። በቀጣይም ተቋሙ ከቅዱ አንጻር በተያዘው የክረምት የበጎ ፍቃድ አገልግሎትም ወጣቶች የብዙ ሰዎች ህይወትን የሚታደጉበትን ስራም ከሌሎች ስራዎች ጎን ለጎን ያሳዩትን ተሞክሮ ዘንድሮም ይደግሙታል ተብሎ ይጠበቃልም ብለዋል አቶ አወቀ ወደ 2800 አካባቢ የሚደርስ ዩኒት ደም እንሰበስባለን የሚል እቅድ አቅደናል። እሱንም በቀጣይ ለሚመለከታቸው ባለድርሻ አካላት፣ ለቴክኒክ ኮሚቴ፣ ለአብይ ኮሚቴ የማስተዋወቅ ስራ እንሰራለን። ከዛ በኋላ ለወጣቶች ደግሞ የማስተዋወቁን ስራ በዛ ልክ እየሰራን የምንቀጥልበት ሁኔታ ይኖራል። የሚል ሀሳብ ነው በእኛ ደረጃ ያለን። አቶ በዛብህ በቀጣይ በጀት ዓመትም የሰዎችን ህይወት ለመታደግ ከተቋማት ጋር የጀመሩትን መልካም የቅንጅት ስራም አጠናክረው እቅዳችን እንዲሳካ እንሰራለን ብለዋል። ለኔክስ ሆስፒታሎች ቁጥር ሲጨምር የጤና ጣቢያዎች ቁጥር ሲጨምር ያንተ ይዞ የሚታቀድ እቅድ አለ ያስታቀድ ኔክስ እስከ አስር ሺህ ይደርሳል እቅዳችን ያ ሲደርስ እንግዲህ እንታርግ እናሳካዋለን የሚል ኢንዲኬሽን ያላችሁ ከተባለ የመጀመሪያ የምናስተላልፈው መልእክት እንደ ሰሜን ሸዋ ህዝብም እንደ ደብረ ብርሃን ከተማ የነበረ አጋርነታቸው ከኛ ጋር ቀጥለን ከዚህ የተሻለ ለመስራት ኤነርጂቲክ ሆነን ተዘጋጅተናል። ለዚህ ደግሞ ትልቁን ድርሻ የሚወስደው ወጣቶች ናቸው። ወጣቱን ክፍል ደግሞ የተጠቀምንበት ያለነው በክረምት በጎ ፍቃድ ብቻ ነው። ለምንድነው በበጋ በጎ ፍቃድ መጠቀም ያልተቻለው የሚል ኢንዲኬሽን በከንቲባ በኩል ወርዶ የበጋ በጎ ፍቃድ ዘንድሮ አስጀምረናል። በበጋ በጎ ፍቃድ ወደ 800 ዩኒት ደም አሰባስበናል። ባንድ ወር ውስጥ በጎ ሰዎች በለገሱት ደም ብዙዎች ድነዋል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ፣ አሁንም የዕለቱ ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በደም ጦት የሚሞቱ ወገኖችን ህይወት ለመታደግ የጀመሩትን ደም ልገሳ አጠናክረው እንደሚቀጥሉ በጎ ፍቃደኛ ደም ለጋሾች ተናገሩ። ደም መለገስ የራስን ጤና ከመጠበቅ ባሻገር ማህበራዊ ፋይዳው የጎላ መሆኑንም ጠቅሷል። ኢብራሂም መሀመድ የልጆቼ እናት ልትሞት ብኝ ነው እና እኔ ልሞት ነው ያለው ደም ሰጠን። ሕይወታቸው ተረፈ። ሲስተር አሰጋሽ ጎሳ ለ120ኛ ጊዜ፣ አቶ ሞገስ በላይነህ ደግሞ ለ81ኛ ጊዜ መደበኛ ፕሮግራማቸውን ጠብቀው በኢትዮጵያ ደምና ሕብረ ሕዋስ ባንክ አገልግሎት ለተከታታይና ያለማቋረጥ በበጎ ፈቃድ ደም ሲለግሱን ያገኘ ናቸው። ደም ለመለገስ መነሻ የሆናቸውን የታሪክ አጋጣሚም እንዲህ ሲሉ ነግረውናል። ከክፍለ ሀገር ባለቤቱ በወሊድ ምክንያት ደም ፈሷት ደም ያስፈልጋት ነበርና ሄድና ደም ስጥ ተባለ። ሰውዬው ከጥቁር አንበሳተ ነው ተነስቶ እየሮጠ ቀይ መስቀል ቁልቁለት ነው፣ እየሮጠ ነው የመጣው። በአጋጣሚ ነው የዛን ጊዜ ተረኛ ነበርኩኝ። ና ምንድን ነው ያለኝ፣ የልጆቼ እናት ርስ ሞትቤ ነው እና እኔ ልሞት ነው ያለው፣ እኔ ልሞት ነው ያለው። እና እኔ ያልቻልኩኝም ስለዚህ እኔ አንተን ፋንታን ይሰጣለውኝ ያልኩኝ። ከዛን ጊዜ ጀምሮ እስካሁን ድረስ እግዚአብሔር ይመስገን ደም እየለገስኩ ነው ያለሁት። የጓደኛዬ እናት ታምሙ ነበር እና የዛን ወቅት ላይ የምትክ ደም ይሰጥ ነበር ያለመትክም ደሞ ደም አይሰጥም ነበር እና ደም የሚሳሰው ደሞ ጠፋ። እድሜ 19 ነው በወቅቱ። እና ከጓደኛዬ ጋር ተያይዘን ቀይ መስቀል ስቴዲየም የሚገኘው ቀይ መስቀል ሄድን፣ ደም ሰጠን። የጓደኛዬም እናት ህይወታቸው ተረፈ። ያን ካየው በኋላ በቃ እኔ ሞራል ያዘኝ። በዛ ተነሳሽነት እንግዲህ ላለፉት አመታት ደም እየለገስኩኝ አሁን 81 ኛን ደም ለግሻለሁ። ደመለገስ የራስን ጤና ከመጠበቅ ባሻገር የሌሎችን ህይወት መታደግ መሆኑንም በጎ ፈቃደኛ ደም ለጋሾች ይገልጻሉ። እኛም ራሳችን ካሁን በኋላ ምን እንደምንሆን አናቅም። ስለዚህ ጤነኛ በሆንበት ዘመን ከራሳችን አልፈ ለአንድ ሰው መኖር በበጎ ተግባር ላይ መሳተፍ ይገባል። አንድ ሰው ደም ከለገሰ በኋላ አራት ምርመራዎች አሉ። የጉበት ቫይረስ ቢ ና ሲ ኤችአይቪ እና የባለዘር በሽታ ምርመራ ይደረጋል። የዛን ሁሉ ውጤት መስማት ይቻላል። የደም አይነትንም በተጨማሪ ከአራቱ የደም አይነቶች የትኛው እንደሆነ ማወቅ ስለሚችል ጥቅሙ የጎላ ነው። እኔ በጣም እድለኛ ነኝ። የስምንት ዓመት ልጅ አለኝ። እድሜው እስከሚደርስ እንግዲህ በጉጉትና በናፍቆት እየጠበቀን ያለው ምክንያቱም ደም መለገስ የሰዎችን ህይወት ማትረፍ መሆኑን ገና በዚህ እድሜው ተረድቶታል። ደም መለገስ የጤናና ማህበራዊ ፋይዳ እንዳለው የነገሩን ደግሞ የኢትዮጵያ ደምና ህብረዋስ ባንክ አገልግሎት ምክትል ዳይሬክተር አቶ ሀብታሙ ታዬ ናቸው። ደማችን ውስጥ የብረት ንጥረ ነገር ወይም አይረን የሚባለው ኖርማል በሆነ ስቴት ውስጥ ከሚፈለገው መጠን በላይ የመኖር ሁኔታ አለ። ሰዎች በተደጋጋሚ ደም የሚለግሱ ከሆነ ያንን የንጥረ ነገር መጠኑን ለሰውነታችን በሚያስፈልገው መጠን እንዲሆን ያደርጋል። ደም ሲለግሱ ደግሞ ያንን የለገሱትን ደም ኮምፖሴት ለማድረግ መቅኔያችን ብዙ ሴሎችን ያፈራል፣ ያመርታል። ያም የሚመረተው ጤናማ የሆነ ወጣት የሆነ ሴል ነው የሚመረተውና ያም ጤናማ እንድንሆን የማድረግና እንዲሁም አንዳንድ ጥናቶች ህይወትን ጭምር የመቀጠል አቅም አለው ብሎ የሚያስቀምጡ ጥናቶች ጭምር አሉና ስለዚህ ይህን የመሰለ ቀጥተኛ የሆነ የጤና ጥቅምም እንዳለው ብዙ ጥናቶች የሚያመላክቱበት ሁኔታ አለ። እንደ ዓለም የጤና ድርጅት መረጃ ኢትዮጵያ በአመት ከ1 ነጥብ 2 ሚሊዮን ሊትር በላይ ደም ያስፈልጋታል። ሀገሪቱ በበጀት አመቱ ለመሰብሰብ ያቀደችው ደግሞ 427 ሺህ ሲሆን፣ በበጀት አመቱ እስካሁን የተሰበሰበው 340 ሺህ ነው። መረጃውም በአቅርቦትና ፍላጎት መካከል ሰፊ ልዩነት መኖሩን ያሳያል። በዚህም ምክንያት አሁንም በርካታ ሰዎች በደምጦት ጦት ህይወታቸው እያለፈ መሆኑን መረጃው ያመለክታል። የኢትዮጵያ ደምና ሕብረ ሕዋስ ባንክ አገልግሎት ደም ለጋሾች ደም በመስጠት የሰው ሕይወትን እንዲታደጉ ጥሪ ያቀረበ ተቋሙ ደም ልገሳን ባህል ለማድረግ እየሰራ መሆኑንም ጠቁሟል። ራሄል ደምሶ ተጨማሪውን አዘጋጅታለች። የኢትዮጵያ ደምና ሕብረ ሕዋስ ባንክ አገልግሎት በተለያዩ ጊዜዎች ግንዛቤን በመፍጠር ታማሚዎች ተገቢውን ደም እንዲያገኙ ከበጎ ፈቃደኛ ለጋሾች ጋር በጋራ የሚሰራ ተቋም ነው። ተቋሙ በአስር አመታት ውስጥ የደም ማሰባሰብ ሂደቱ እያደገ ቢሆንም ደም ለሚያስፈልጋቸው ታካሚዎች ግን በተገቢው ልክ መድረስ አለመቻሉን የኢትዮጵያ ደምና ሕብረ ሕዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው ተናግረዋል። ወደ አንድ ነጥብ ሁለት ሚሊዮን መሰብሰብ የሚጠበቅብን ቢሆንም እስካሁን እየሰበሰብ ነው ያለ ከ350 እስከ 400 ሺህ ባለ ክልል ውስጥ እንደመሆኑ መጠን ኦልሞስት አንድ ሶስተኛውን ነው እየሰበሰብ ነው ያለ ነው ማለት ነው። ይህ አንድ ሶስተኛ ማለት እንግዲህ ወደ ትርጉም ስንወስደው ሁለት ሶስተኛውን እያሟላን አይደለም ማለት ነው። በሌላ አባባል ይህንን አለማሟላት ቁጥር ብቻ አይደለም እንግዲህ እያንዳንዱ ያልተሟላ የደም ፍላጎት ወይም ያልተሳካ የደም ፍላጎት አቅርቦት በህይወት ላይ ነው ትርጓሚ ያለውና እዛን ያህል ህይወትም ልናጣ እንችላለን ተብሎ ይታሰባል። እና ቁጥሩ ከዓመት ወደ ዓመት በምንም መልኩ ሳይቀንስ እየጨመረ ያለ ቢሆንም ከፍላጎት አንጻር ግን አሁንም ከፍተኛ የሆነ የደም እጥረት አለበት። ደም መለገስን ባህል ማድረግ ከ18 ዓመት እድሜና ከ45 ኪሎ በላይ የሆኑ ሰዎች ደም የሚለግሱበትን መንገድ ማመቻቸትና ግንዛቤ መፍጠር የባንክ አገልግሎቱ ከባለድርሻ አካላት ጋር እየሰራ የሚገኝ ስራ መሆኑንም ዳይሬክተሩ ገልጸዋል። በእምነት ተቋማትም ይሁን በትምህርት ቤቶች፣ በተለያዩ ማህበራዊ አደረጃጀቶች ላይ ደም መለገስን ኦፕንሊ ዲስከስ መደረግ አለበት። እንዲሁም ደግሞ ኢንካሬጅ የሚያደርግ ሁኔታ መፈጠር አለበት። ብን በእኛ በኩል ደግሞ አስፈላጊ የሆኑ ትምህርቶችን በመስጠት ሁሉም ሁሉም አካባቢ በሚገባው ቋንቋ በሚገባቸው ባህል መሰረት የደም ልገሳን መልካምነት መልካም ተግባርነት ዲቨሎፕ ማድረግ ይህን ደግሞ ሀይ ስኩሎች ላይ የተመሰረተ ደም ልገሳ መኖሩ ወደፊት ያለውን ተስፋ ብሩህ ያደርገዋል። ግን አሁንም ቢሆን ብዙ ስራ የሚጠበቅበት ነው ብለን እናስባለን። ዋነኛው ስራ ደግሞ ያው እንደ እናንተ ያለው ሚዲያም በዚህ ስራ ላይ ከፍ ያለ አስተዋፅኦ ማድረግ ይጠበቅበታል ማለት ፈልጋለሁ። ደም ለጋሾች ደም ከመለገሳቸው በፊት ምርመራ ማድረግ እንደሚኖርባቸው የገለጹት ዋና ዳይሬክተሩ ደም ለሚያስፈልጋቸው ደም በመለገስ ክቡር የሆነውን የሰው ሕይወት መታደግ ይገባልን ብለዋል። አሁንም የእኛን የደም ስጦታ የምጠብቅ ሕይወት አለችና ሁላችንም በቻልንበት ጊዜና ቦታ ሁሉ ከቻልን ደም እንድንለግስ፣ ካልቻልን እንድና ሰዎች እንዲለግሱ እንድናበረታታና ከፍ ካለ ደግሞ እንድናስተባብር ጥሪያችንን ማስተላለፍ እንፈልጋለን። እንግዲህ በዚህ አጋጣሚ ሰኔ ሰባት የዓለም ደም ለጋሾች ቀን እንደመሆኑ ተገኝተን ደማችን እንድንለግስ ጥሪ እናስተላልፋል። በቀን ከሁለት ሺ ዩኒት ደም በላይ የሚያስፈልግ ቢሆንም እየተሰበሰበ ያለው ደም ግን የሚያስፈልገውን ያክል አይደለም ተብሏል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች እነዚህ ነበሩ። በቆይታችን ደም ልገሳና የተመለከቱ ዘገባዎችን በስፋት ወደ እናንተ አደረስን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮ እና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራው ስለነበረን፣ ቆይታ ከልብ እናመሰግናለን። ጤና ይስጥልን።